የጉራ ሊቅ ኤፍሬም እንዳለ ጸሐፊው ነው። ሲጋራ እያያዙ ለብቻ ነው ማለት ያለ አደል ቄንጠኛ እንደማልበልዎት እንደ ጀምስ ቦንድ ሲጋራው ማግ አድርጎ ጭሱን ቡልቅ ሲያደርገው ባጫጫስ ውድድር አሸንፎ ይሄ ነው የኛ ልጅ ይሄ ነው ተብሎ የተጨበጨበለት ይመስላል እና ይሎታል። ወጉን ሲጠርቅ ብራዝሬ ዋሽንግተን ትልቅ ሆቴል አለው። እውነት ይላሉ የተገረሙ መስለው። ለመሆኑ የተማረ ነው? ታሾፍ አለህ? ይልዎትና እንደ ከሰል ባቡር ሁለቴ ጭስ ቡልቅ ቡልቅ አድርጎ ጉራ ንስነሳውን ይቀጥላል። ሁለት ዶክትሬት አለው። ኒውዮርክ ካለው የታወቀ ኦክስፎርድ ዩኒቨርሲቲ በዲስቲንክሽን ነው ግራጅዌት ያደረገው። እህ ብለው በረዥሙ ይተነፍሳሉ። ሰውየውስ ባለ ትልቅ ሆቴል ቤቱ እንኳንስ ሁለት አስራ ሁለት ዲግሪ ይኖረው፣ ብቻ የሚከነክንዎት ኦክስፎርድ ዩኒቨርሲቲ ከእንግሊዝ ወደ ኒውዮርክ የመጣበት ተአምር። ዘንድሮ እኮ የማይሆን ነገር የለም። ግን ብቻ የሰውየው ጉራ አፋጦ አፋጦ ይለወታል። ለመሆኑ ይላሉ ቡናውን ፉት ካሉ በኋላ ለመሆኑ ሌሎች ወንድሞችና እህቶች አሉህ? እንደ ጨዋታ አስመስለው። እንግዲህ መመካከር ደግም አይደል? ኦፍኮርስ። እጆቹን እንደ አሞራ ክንፍ ዘረጋ። ሌሎች ሁለት ወንድማዎች አሉኝ። አንደኛው ስዊድን የታወቀ ዶክተር፣ ሌላው ፓይለት። እሱ ጉራውን ሲተረተር የእርስዋ ሀሳብ ምድር ለቆ ይሄዳል። እንዲያው ለመሆኑ ይላሉ በሆዶ ይህ ሰው ወንድም በሙሉ ፓይለትና ዶክተር ከሆነ በየሌላው ስራ ያለው ሺ በሺ ሰው የማን ወንድም ሊሆን ነው? ሰውየው ቀጥሏል። እቴ ሆስቴስ ነች። ሰውዬ ቀስ ብሎ አየር መንገዱን ብቻ የኛ ነው እንዳይለኝ ብሎ ይሰጋሉ በሆዶ። እኔ እንኳን ስለ ሰው ባህሪ የማውቀውን ብዛም ነው ብቻ ደመወዝ ከተለመደው አንድ ቀን ቢዘልም ጭምት ሁሉ ቀንድ ሲያበቅላ ያለው ሌላ ደግሞ እንትኑን ሌላ ጎረምሳ አባብሎ የነጠቀበት ጉብል ለብቻው ሶስተኛ ዓለም ጦርነት ሲያስነሳ ሊሞክርም አያለሁ። መቼም ጨዋታን ጨዋታ ያነሰዋል ብያችሁ የለም። እንዲሁ የመነጣጠቁን ነገር ተከድኖ ይብሰል ማለት ነው። የሚገርም እኮ ትውልድ ነው። ወንዱም የሴት ቆንጆ መጎትት የሰውም ቆንጆ ብትሆን በሽወዳ ቢጎትቷት እየተሽኮረመመች መከተል አይገርምም። መስረቅ መስረቅ መስረቅ መስረቅ የሚወድ ትውልድ አይገርማችሁም? ከእናንተ መጫወት የፈለግኩት ስለ ጉረኞች ነበር፣ ነገር ነገር እየጎትታ አጉል ርዕስ ውስጥ ዶለኝ እና የሁላችሁ፣ ጉራ መንዛት የሚወዱ ሰዎች ሲዋሹ የአራዳ ልጅ ሲረግጡ እንደሚለው ቅንጣት ያህል እፍረት የላቸውም። ስለ መጽሐፍ ከተነሳ ከነሱ በላይ የመጽሐፍ ወዳጅ እግር እስኪነቃ ብሄድ አይገኝም። ጆን ዋይን የጻፈውን መጽሐፍ አንብበሃል ብለው ቢጠይቁት ያውም ገና እንደታተመ ይልዎታል። ጉድ ጉድ ጉድ ብለው አፎን በእጆ ግጥም አድርገው ጭጭ ነው። እረ እባክህ፣ የፊልም ተዋናይ ነው። እስቲ በሉት ሞክሩ። ኦ፣ እኔ እኮ ስለ ድራሲው ያው የምታወራ መስሎኝ ነው ይለዎታል። መሸነፍ የምትባል ቃል መዝገበ ቃላታቸው ውስጥ የለም። ጥንት ጥንት አውሮፕላን በሰማይ ሲበር ራጎቴ እንዳያይኝ እያሉ መደበቂያ የሚፈልጉ ነበሩ። ዘንድሮ ዘዴው ተለወጠ፣ እንጂ ጉራ እንደው በሽበሽ ነው። በነጻ አያምጣው ነው እንጂ አንዳንዴ የሰማይ ስባሪ የሚያክለው ሰው እንደ አስራ አምስት አመት ለብ ለብ ጎረምሳ ጉራውን ሲተረትር ይገጥመውታል። እና እሺ ምን ይሉታል ጉረኛ? ምን የሚመስለኝ ይመስሎታል? የአንዳንዶቻችን አይምሮ ጉራ በማመንጨት ችሎታው የሚስተካከለው ያለ አይመስለኝም። የሳይንስ ሊቅ ባይኖረንም የጉራ ሊቅ በሽ ነው።